አንድም ሰው እንዳይቀር ገብዣለ። ቤቴ ሌላ አዲስ ምዕራፍ ሊይዝ ነው። ህይወቴ የውድሜ ለሷ በፍቅሩ አምሮ ጎኔ እኔ ምሁግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ

ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ላይ የምትገኙ የይና ዩቲዩብ ተመልካቾች እንዴት ናችሁ ደህና ናችሁ በያላችሁ በየላችሁበት ሰላማችሁ ብዝትርፍ ይበልልኝ ዛሬ ሩታ በሰላም መገላገሏን ተሰማ አብረሽም በጣም ደስ አለው እና በጣም ደስ ይላል ሩታዬ በጣም በጣም ነው በነገራችሁ ላይ ደስ ያለኝ ማለት ነው እና ጭንቀቷን የእናት ጭንቀት በጣም ከባድ ነው እና በጣም ደስ ይላል ማለት ነው። ሁላቸውም ቤተሰቦቿን አብርሽን ሁላቸውም ደስ ብሏቸዋል እና ዛሬ በጣም የደስታ ቀን ነው እላቸዋለሁ፣ ፋሚሊዎቼ። እና የሚገርማችሁ ነገር ያው እንግዲህ ሩታዬ የሴት ልጅ እና ትሆናለች ዛሬው ቀን ማለት ነው። ጭንቅቷን ሁላችሁም እናያቸዋት ጸሎት ያደረጋችሁላት ያደረጋችላት፣ ሁላችሁም እንኳን ደስ አላችሁ ማለት ነው። በእርግጥ የእውነት በጣም ኃይል ኃይሏን ጉልበቷን በጣም ሰብስባ ነበር ማና በምጥ ወልዳለች በሰላም ማለት ነው። እና ሙድና የተከበራችሁ ተመልካቶቼ በጣም ደስ ያለኝ ዛሬ በቃ ደስታዬ ጥፍ ድርብ ነው ማለት ነው። ሀባይቢ እና በጣም ደስ ይላል። ሁላችሁም ያው በሰላም ደግሞ አንድ እናት በሰላም ስትወልድ ከምር ትልቅ ነገር ነው። በጣም ጭንቀቷ እንዳያቻት፣ በጣም እየተጨናነቀች ነበር እና ባይ ዘ ወይ ግን በጣም ጠንካራ ናት ልጅቷ እና በጣም ጠንካራ ናት ማለት ነው። ሩታዬ በሰላም እንግዲህ ስለወለድሽ ሁላችንም ደስ ብሎናል። በእውነት በእውነት በጣም እኔ ቃላት የለኝም ማለት ነው። እና እንዳያቻት ያው እንግዲህ በጣም ተጨናንቀው ነበረ። እና አብርሽን ሁላቸውም እና በጣም ነው ደስ የሚለው በሰላም ደግሞ መውለዷን አንስሰማ በጣም ደስ ያለኝ። ያው ሩታዬ፣ በዚሁ አጋጣሚ እንኳን ደስ አለሽ። አብርሽዬንም እንኳን ደስ አላችሁ የሴት ልጅ እናት አባት ስለሆናችሁ ማለት ነው። እና ያው ሩጥ እንትን አብርሽዬም እንግዲህ እሷን መገላገሏን ሲሰማ ያው እንግዲህ ወንድ ልጅ ማይጨክንም ጋይስ፣ እና ውጭ ላይ ነበር የተቀምጠው እና ውጭ ላይ ነበር የተቀምጠው። መተው እንግዲህ አበሰሩት ወለደች ሲሉት በጣም አብርሽ እንትን ላይ ፊቱ ላይ ፊቱ ላይ ያለው ደስታ አጠይቁኝ ፋሚሊዎቼ፣ ፊቱ ላይ ያለው ደስታ አጠይቁኝና በጣም ነው ደስ የሚለው ማለት ነው እና በጣም ደስ ብሎኛል። እንኳን ደስ አላችሁ ሁላችሁንም፣ ሩታዬን፣ ቤተሰቦቿን እንዳለ። በእውነት ልጅቷ ጠንካራ ናት እንደሚባለውም ጠንካራ ናት የእውነት ጎበዝ ናት። ኃይሏን ምኗን ስብስብ አድርጋ በምጥ መውለዷ ጎበዝ ልጅ ማለት ነው እና ያው አብርሽ ውጭ ቁጭ ብሎ ነበርና ሲነግሩት ደስ ነው ያለ ወለደች ሲሉት ማለት ነው እናም ወለደች? እንዲህ ብሎ ይጠይቃቸዋል። አዎ በሰላም ተገላግላለች ብለው ሲነግሩት ያለው ደስታ ፊቱ ላይ ያለው ደስታ አጠይቁኝ በቃ እና እንደው መግለጽ ወላሂ አልችልም ማነው እና ለካ እንደዚህ ነው የሚያስደስተው እና እያስደስታል በጣም ደስ ይላል። ትናንትና ያው እንግዲህ ሆስፒታል ላይ ሐኪም ቤት ላይ ማለት ነው እንትን ስትል አይቼ በጣም ነበር የተጨናነኩት እኔ ያው እንግዲህ ሁሉም ሁሉም ሁሉም ሰው ማን ነው ዱዓ እያረገላት ጸሎት እያረገላት ነበር። እና በጣም ደስ ይላል። በቃ ያው ጸሎታችሁን ሰምሮ ሳምሮ ዱዋችሁን ደሞ ደርሶ ማለት ነው። በሰላም ልትወልድ ይችላለች። ልጅዬው ደግሞ ደሞ ሲያምር ወይ ስታምር ስታምር። እና በጣም ደስ ይላል። በእውነት እኔ ደስ ብሎኛል ማለት ነው። አንዳንድ ጊዜ ያው እንግዲህ አንዳንድ ሰው የሰው ደስታ የማያስደስተው ሰው ነው። እንደዚህ ነው፣ ለፎሎ ብለሽ ነው፣ ለላይክ ብለሽ ነው ምናምን የሚለው ግን የሰው ደስታ የሚያስደስተው ሰው በቃ ይጋባበታል። ሰው ደስ ሲለው ይስተላለፍበታል እንደ ተላላፊ ነገር ማለት ነው። እና አንዳንድ ሰው ግን የሰው ደስታ የማያስደስተው ሰው ለፎብሎ ብሎ ብለሽ ነው ለላይክ ብለሽ ነው መከራ ነው ብታ የሚገርማችሁ ነገር እና እኔ ግን ከውስጤ በጣም ደስ ብሎኛል ማለት ነው። እና በጣም ጀግና ልጅ ናት። ጀግና ልጅ ናት። እና ያው እንግዲህ ተመልካቾቼ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ማድረግ እናትረሱ ማለት ነው። ሐሳባችሁን አስተያየታችሁን ኮሜንት ላይ እያንዳንዱ ነገር እንለቅላቸዋለን። ከስር ማለት ነው ሐሳባችን አስተያየታችሁን ኮሜንት ላይ ጻፉልን። እና ደግሞ ቪዲዮውን ሼር ሻር አድርጉት ማለት ነው። ለተጨነቁት ጸሎት ላረጉት እንዲደርስላቸው ማለት ነው። ሼር ሼር አድርጉት። እና ያው በጣም ደስ ብሎናል ደስ እንኳን ደስ አላችሁ ማለት ነው። እና ሩታይ በዚህ አጋጣሚ በጣም ጎበዝ ልጅ ነው። በጣም ጎበዝ ልጅ ነው። ባዛይ ግን በምጥ መውለድ በጣም ቀላል አይደለም፣ በጣም ከባድ ነው። በጣም ከሚባለው በላይ ማም ነው። ግን ደግሞ መጨረሻውን ያ መጨረሻውን ደሞ ያስደስታልና ደስ ይላል። በጣም እና ያው እንግዲህ እናትነት ወይንም ደሞ እንትንን ማርገዝን መውለድን የሚያውቁት ያው እንግዲህ እናቶች ናቸው። እና ያለውን ስቃይ ማለት ነው። እና ከተወለደን በኋላ እንግዲህ ምጥ ይረሳል፣ ጌስ እና ደስ ይላል። ያው እንግዲህ ከዚህ በኋላ ማብረሽ እና ሩታ ከዚህ በኋላ ያው እንግዲህ ተስማምተው፣ ተፈቃቅረው፣ ተፈቃቅደው ደግሞ አንድ ላይ እንደሚሆኑ ተስፋ እናደርጋለን። ሁላችንም አንድ ላይ አንድ ላይ ሆነው ልጃቸውን ያሳድጋሉ ብለን እናስባለን። እኛም እንደዛ ነው የምንጠብቀው። ያው እንግዲህ አስተማሪ ቪዲዮ አስተማሪ አስተማሪ የሚሆኑ ቪዲዮ ከነሱ ብዙ ነገር እንድንማር እንዲሰሩም ያው እንግዲህ እኛ ተስፋችን ነው ማለት ነውና ከዚህ በኋላ አንድ ላይ ሆኖ ልጃቸውን ያሳድጋሉ ብለን እናስባለን እንግዲህ በዚህ አጋጣሚ ሁላችሁም የሩታ እና ትናንትና እየተጨናነቁ ነበር እንኳን ደስ አላችሁ ሁላችሁም ሁላችሁንም ማን ነው እና ኮሜንት ላይ ደስታችሁን ግለጹልኝ እንኳን ደስ አለሽ እያላችሁ ኮሜንት ላይ ማን ነው እና ውድና የተከበራችሁ የይና የዩትዩብ ተከታታዮች በመላው ዓለም ላይ የምትገኙ ሰላማችሁ ትርፍ ብዝት ትርፍ ይበልልኝ። ሀሳብ አስተያየታችሁን ጻፉልኝ። ላይክ ሸር ሰብስክራይብ አድርጉት፣ እቺን ቻናል ማለት ነው። አመሰግናለሁ።